እንደፈለገ ሊተማ አይችልም። አማኝ በአንድ ሎካል ቸርች ጥላ ውስጥ መኖር አለብን። ዊ ኒድ ቱ ቢ ሸልተርድ መከለል አለብን። አማኝ መጠለያ ካለው አንድ እረኛ አለው። ስሙኝ፣ አንድ እረኛ ካለው አንድ መሪ ወይም አስተማሪ ጠባቂ፣ ተጠሪ አለው። ጎጆ እንደሌለው ወፍ ዝም ብሎ ከቦታ ወደ ቦታ መብረር ጤነኛ ህይወት አይደለም። ዛሬ ትውልዱ እንዲህ ነው። እዚህ ብትገስጹት ነገ ይሄዳል፣ እዛ ደግሞ ቢገስጹት ወደ ሌላ ይሄዳል። እንዲሁ አንዳንዶች ደግሞ አሉ፣ ቸርች የሚያካፍቱ። ቸርች ተከፈተ በተባለበት ቦታ ሁሉ ር ብለው ሄደው የሚያዳምቁ ደግሞ አሉ። ደግሞ ያ በረድ ያለ ሲመስላቸው ደግሞ ሌላ ሲከፈት ኦ አልሰማሽም እንዴ? አልሰማህም እንዴ? እዚጋ እኮ ከሌ እኮ መጣት ከፈተ ደግሞ ይሄዳሉ። ምን አይነት ባህሪ ነው ይሄ? ሁሉ ኮሚትመንት ስለሌለን ነው። ኮሚትመንት የለንም። ለአንድ አጥቢያ ቤተ ክርስቲያን ከሚትድ ሆነን መኖር አንችልም። ወገኖቼ ቅድም ብያችኋለሁ። ማን ነው ተጠሪያችን? ማን ነው የሚገስጸን? ማን ነው የሚቆጣን? ማን ነው ተመለሱ የሚለን ማን ነው የሚመክረን? ማን ነው የሚያርመን ስንሳሳት? ማን ነው ራሳችንን አሳልፈን የሰጠነው አለን? ይሄ ሊኖረን ይገባል። ዊ አር ኢን ደንጀር ፊዚካሊ። እዚ ልትኖሩ ትችላላችሁ ግን ሙሉ ለሙሉ ራሳችሁን ሰሚት ማድረጋችሁን አለማድረጋችሁን ግን ራሳችሁ ታውቁታላችሁ። ስለዚህ ወገኖቼ አንድ አማኝ ለአንድ አጥቢያ ራሱን በታማኝነት ካልሰጠ መሪዎች በዚህ ሰው ህይወት ላይ ምንም ሊያደርጉ አይችሉም፣ ምንም ሊያደርጉ አይችሉም። እዚህ እኔ እንኳን ከመጣሁ እዚህ የነበሩ ያጠመቅናቸው የሌሉ ሰዎች አሉ። ስደውል ስደውል ስደውል የሚሰጡኝ መልስ የሚያሳዝን ነው። ስለዚህ ያስታውቃል በእነሱ ላይ ስልጣን እንደሌለኝ። ስለዚህ ሰው ስልጣንህን ካልተቀበለው ስልጣንሽን ካልተቀበለው ምንም ልታደርጉ አትችሉም። ይህ መንፈሳዊ ነገር ነው ወገኖቼ። ስለዚህ ዛሬ በኢየሱስ ክርስቶስ ስም መረዳት ውስጥ እንግባ። እንዳልኳቸው አንድ አማኝ ለአንድ አጥቢያ ራሱን በታማኝነት ካልሰጠ መሪዎች በዚህ ሰው ህይወት ላይ ምንም ሊያደርጉ አይችሉም። እውነቱን ግን ለመናገር የተሰጠ በግ፣ ያልተሰጠ በግ፣ የሚያስመስል በግ በደንብ ይታወቃል። አሎ የተሰጠ በግ፣ ያልተሰጠ በግ፣ የሚያስመስል በግ በመንጋ ውስጥ ይታወቃል። እንዳይመስላችሁ ያስታውቃል። ማስተር ስላልከኝ ተሳታሃለልህ አልችልም ትላልሽ ያ መለኪያው አይደለም። የመሰጠ የየ ብለው ያረሉን ብዙዎች ናቸው ብዙዎች ናቸው። እሱ አይደለም ወገኖች። ለመሪዎቻችን መገዛት ለነሱ ለነደረጀ ሳይሆን በነሱ ውስጥ ለሾማቸው ለክርስቶስ ነው። ስልጣንን ለሰጣቸው ጠጠረ፣ ጠጠረ ወይ የምትሰሙት ጠጠረ? አይ ነው ግን ኢትስ ትሩዝ። ይህንን ቃል ሳነበው ነፍሴ ትዘላለች። ላንብብላችሁ፣ ሶስተኛ ዮሐንስ ቁጥር 12 ለድሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች፣ እኛም ደግሞ እንመሰክርለታለን ምስክርነታችን እውነት እንደሆነ ታውቃላችሁ። ዲሜጥሮስን ለማየት አትናፍቁ? ዲሜጥሮስን ሁሉ ይመሰክሩለታል፣ ጉባኤ ሁሉ ዲሜጥሮስን የመሰለ መልካም ወንድም ነው የሚሉት እሱ ብቻ አይደለም፣ ጸሐፊ ሲጽፈው በጣም ጥሩ አድርጎ ነው። እውነትም ራሷ ትመሰክርለታለች። እውነትም ራሷ ነች የምትመሰክርለት። እኛም ደግሞ እንመሰክርለታለን፣ ምስክርነታችን እውነት እንደሆነ ታውቃላችሁ። ዛሬ እኔ አንዳችሁን ተነስቼ ውይ ከሌ መልካም ሰው ነው፣ እንደዚህ ነው ልላቸው ይችላለሁ ግን ለእኔ ብቻ መልካም ሆናችሁ ለሌሎቹ ሁሉ ክፉ ከሆናችሁ ምስክርነቱ ትክክል አይደለም። የሰው በጎነትና መልካምነት ለሁሉ ነው፣ ያለ አድሎ ነው፣ ለመንጋው ሁሉ ነው። ኦፍኮርስ የሚቀርቡን ሰዎች ይኖራሉ፣ የምስጥረኞቻችን የተለያየ ይኖራል። እሱ ማለት አይደለም። ነገር ግን የክርስቶስን ፍቅር በማካፈል ወደ ሌሎች መልካምነትን በማድረግ ለሰዎች ትህትናን በማሳየት ለሁሉም ልናደርገው ይገባል። እናንተ እኔ ስመጣ ፓስተር ዝች ጋር ምናምን ብላችሁ ሌላው ሲመጣ በጎን እያያችሁ እንዲህ ብትሉት መልካም ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እናንተ ግብዞ ይችላል ይሄ ራፊ ጨርቅ የለበሰውን ወደዛ ትገፋላችሁ፣ ደህና ልብስ የለበሰውን ደግሞ ግባ ግባ ትላላችሁ። በእግዚአብሔር አይን ሁላችን አንድ ነን። ዋካቸው ስሙኝ፣ በእግዚአብሔር አይን ሁላችን አንድ ነን። ፈርስት ክላስ ክርስቲያንም የለም እዚህ ውስጥ ቤትም ጉባኤ፣ ፈርስት ወንበር የሚያዝላቸው ይህ እንደዚህ ሪዘርቭድ ምናምን የሚባልላቸው ሁሉ ከሌሎች ክርስቲያኖች ስለተሻሉ አይደለም። ሁላችን በአባታችን ፊት አንድ ነን። ስለዚህ ወገኖቼ፣ መጠጊያ የሌለው በግ ለአውሬ የተጋለጠ ነው፣ ለሐሰት ትምህርት የተጋለጠ ነው። ዛሬ እየለመንን ነው እኮ ከሐሰት ትምህርት እንድንጠብቃችሁ ነው ፍላጎታችን። ለምን የእረኞች አለቃ በመጣ ጊዜ እኔን ይጠይቀኛል። እዚች ሎካል ቸርች እስከምንኖርበት ለምን ያህል እንደምኖር አላውቅም። ምክንያቱም የነገር የሚያውቅ እግዚአብሔር ነው። ስለዚህ በምኖርበት ዘመን ሁሉ ለእናንተ ከሐሰት ትምህርት የመጠበቅ ኃላፊነት አለብኝ። ዛሬ ግን ዩቲዩቡ ምኑ ማዕት ነው፣ በቃ ዘንበደ ነው፣ ፊልተር አናደርግም። የምንሰማቸው ነገሮች አንዳንዴ ሬድ ፍላግ የሚያበራባቸውን ቃል ስትሰሙ፣ ፕሊስ ሌሎችን ቅዱሳን ጠይቁ። ይሄ ማለት ምንድን ነው? እንግዲህ ይህንን ስለ መመን ከነገርኳቸው በዚሁ መጠን መሪዎች ደግሞ ጥንቃቄ ያስፈልገናል። ስሙ፣ በዚህ ቪዲዮ የምትሰሙ እንደኔ መሰል የተጠራችሁ ጥንቃቄ ያስፈልገናል። ይህንን ቃል ሳነበው ሀውማች ሻክድ እንደሆንኩ ልነግራቸው አልችልም። ዘካርያስ ምዕራፍ 11 ቁጥር 17 መንጋውን ለሚተው ለምናመንት እረኛ ወዮለት። ለምን እረኛ? እስቲ ስማ። ለምናመንት ሰይፍ በክንዱና በቀኝ አይኑ ላይ ይሆናል። ክንዱም ማጥበቃ ትደርቃለች። ቀኝ አይኑም ፈጽሞ ትጨልማለች። ዋው እሰዝ ሂጅ እግዚአብሔር በመንጋው ላይ ብቻ ሳይሆን በረኞችም ላይ ይቆጣል። እንዳይመስላችሁ ዛሬ የምትሰሙት የምታዩት፣ በህይወታችሁ ያለፈ በአገልጋይ የተጎዳችሁ ብትኖሩ እግዚአብሔር በምህረቱ እየታገሰ ነው ያለው እንጂ መቅጣት ከፈለገ እግዚአብሔር ይቀጣል። የሚያሳዝነው ግን መንጋውን ለሚተው ለምናምንቴ እረኛ አሉ። ምናምንቴ ምናምንቴ ማለት ምን ማለት ነው? ምናምንቴ ማለት በጣም ቺፕ የሆነ ርካሽ፣ እዚህ ግባ ማይባል፣ የተናቀ የቆሸሸ ነገር ማለት ነው። ምናምንቴ ወደ አዲስ ኪዳን ስንመጣ በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ የእረኞች አለቃ በሚገለጥበት ጊዜ የሚያልፈውን የክብር አክሊል ትቀበላላችሁ አንደኛ ጴጥሮስ ምራፍ አምስት ከቁጥር ሁለት እስከ አራት አንደኛ ጴጥሮስ አምስት ከቁጥር ሁለት እስከ አራት ጌታ ለአገልጋዮቹ ብቻ ሳይሆን ለበጎቹም ግድ ይለዋል። ማንም እንዲጎዳችሁ አይፈልግም። እግዚአብሔር ተነስቶ እንደፈለገ እንደፈለገ ሊያደርገን አይችልም። እግዚአብሔር ስለ ሾመው እግዚአብሔር እድል ስለሰጠው መድረክን ተጠቅሞ እንደፈለገ ሊሰድበን፣ ስልጣኑን ተጠቅሞ ብዙ ነገር በመንጋ ውስጥ ሊያደርግ እግዚአብሔር አይፈቅድም፣ በፍፁም አይፈቅድም። እውነተኛ እረኛ ከጌታ ለዚህ ጥሪና አደራ የተለየ ከሆነ ለመንጋው መራራት መቻል አለበት። ለመንጋው የማይራራ ሰው ከእግዚአብሔር የተጠራ እረኛ አይደለም። መንጋውን በፍቅር መያዝ አለበት። መንጋውና በጎች መቀራረብ አለባቸው። ይህ ነጌቲቭ ወይ አይደለም የምናገረው። አንዳንዶች ከተቃራኒ ጾታ ጋር በማይሆን ነገር ይቀራረባሉ። አምናት ቶኪንግ አባውት ዛት እሱን አይደለም ማወራው። ጀኒውን የሆነ በክርስቶስ ፍቅር ልንቀራረብ ይገባናል። በሌሎች አጠያቂ በማይሆን ቻሌንጅ በማይሆን ሰዎች በማይፈተኑበት ሁኔታ ልንቀራረብ ይገባል። መንጋው ንጹሕን የእግዚአብሔር ቃል መመገብ አለበት። እኔ ብዙ እረኛ ተብዬዎች አይቻለሁ። ይቅርታ አርጉልኝ፣ መጋቢዎች ሳይሆኑ አስመጋቢዎች ናቸው። ምን ማለቴ ነው? ልንገራቸው። መጋቢ ራሱ ይመግባል። አስመጋቢ ግን ሌላ የሚመግብ ሰው አምጥቶ ነው የሚያስመግበው። ወገኖቼ፣ ለቅያሪ ብለን ነው እንጂ እኔ እናንተን የምመግበው እህል አላጣም። ፒረድ ዛሬ የተከፈቱ የመላችው እኮ አብያተ ክርስቲያናቶች እንዲህ ናቸው። ዛሬ ኮንፍራንስ ነው፣ ነገ ኮንፍራንስ ነው። እኔ ገንዘቡንም ከየት እንደሚያመጡት አላቅም። ዝም ብለው በቃ ሰው ለመሰብሰብ እንዴ! እረኛ አይደለም እንዴ? ለምን በጎቹን አይመግብም? እረኛ አይደለም እንዴ? ለምን ቃሉን አያስተምርም? ስለዚህ አንድ እረኛ እንደ መጽሐፍ ቅዱስ መሰረት እውነተኛ እረኛ አስተማሪ እውነተኛ ደግሞ የበጎች እረኛ መሆን አለበት። ቃሉን ማስተማር አለበት። ለበጎቹ ደግሞ ልብ ያለው መሆን አለበት። መንጋውን ማክበር አለበት። እኛ አገልጋዮች የምናገለግለውን ሕዝብ ካላከበርን በጣም ከባድ ነው። ይሄ ሕዝብ እኮ ክቡር ሕዝብ ነው። አሜን። ክቡር ሕዝብ ነው። የክላስ ስታተስ አይደለም የምናየው፣ በደሞ ስለተዋጀን ክቡር ህዝብ ነን። ስለዚህ የምናገለግለውን ህዝብ አክብረን ልናገለግለው ይገባል። ምንም ዘር ሳንለይ፣ ቋንቋ ሳንለይ፣ የተለያየ ክላሱን ሳናይ፣ የሚሰጠውን አስራት አይተን ወይም ምናምን ሳይሆን ሁሉም በአንድ አይን ልናየው ይገባል። ጌታ የሆነ እረኛ እንዲህ ነው ሊያደርግ የሚገባው። ሌላው መንጋውን ለይቶ ማወቅ አለበት። እኔ ስለ እያንዳንዳችሁ ማወቅ አለብኝ። ግን the problem is እኔና እናንተ የምንገናኘው በሳምንት አንዴ ነው። ስለዚህ ለመተዋወቅ እድሉ የለንም። መተዋወቅ ግን አለብን ድካማችን ምንድን ነው? ብርታታችን ምንድን ነው? እግዚአብሔር በእናንተ ሕይወት ውስጥ ያስቀመጠው ነገር ምንድን ነው? ለቤተ ክርስቲያን የምታካፍሉት ነገር ምንድን ነው? እንድታገለግሉ ያላችሁ ነገር ምንድን ነው? መተዋወቅ አለብን። እርስ በርሳችን እርስ በርሳችን መተዋወቅ አለብን። እረኛ በፍጹም አምባገነን ሊሆንና መንጋውም በራሱ ዓላማና ፍላጎት ወደ ፈለገው አቅጣጫ ሊመራ አይገባም። ብዙ አምባገነንም እረኞች አሉ። አምባገነን ታውቃላቸው። እሱ ያለው ብቻ ካልሆነ ፍንክች የለም፣ በቃ ፈላጭ ቆራጭ ነው። ሽማግሌዎችን አይሰማም፣ ዲያቆናትን አይሰማም፣ ሌሎችን አይሰማም። እሱ ብቻ ያለው ዋን ማን ሸው የለም። በእግዚአብሔር መንግስት ላይ ሁላችን በአንድ ላይ ነው የእግዚአብሔርን ቤት የምንሰራው። ለዚህ ነው ሁሌ ምጋብዛችሁ አብረን እንስራ የምለው። የአንድ ሰው ቤት አይደለም፤ ይህ ቤት የክርስቶስ ቤት ነው። ስለዚህ የሃይነቱ ረኛ ሰው ሰራሽ፣ ራሱን የሾመ ጥቅምና ስም ፈላጊ፣ ጨካኝና ሙያተኛ ነው አምባገነን ከሆነ የክርስቶስ ልብና የክርስቶስ ፍቅር ያለ አድሎ ካልታየበት በጣም ልንጸልይለት፣ ልናነባለት፣ ልንመክረውና ልናስመክረው ይገባናል። ለምናያቸው በቅርበት ላሉ፣ በርቀት ላሉ፣ በሚዲያ ለምንሰማቸው አገልጋዮች ሁሉ ልንጸልይ ኃላፊነት አለብን። ለምን ብትሉኝ ስለ መንግሥተ ሰማያት ሰብኮ መንግሥተ ሰማያት አለመግባት አለ። ትልቅ ውድቀት፣ ጥፋት። ደግሜ እላለሁ፣ ስለ መንግሥተ ሰማያት ሰብኮ መንግሥተ ሰማያት አለመግባት አለ። ለዚህ በመንጋው ላይ እንፈርዳለን፣ እጃችንን እንጠቁማለን እንጂ እኛ ራሳችን እረኞች ጊዜ ወስደን ራሳችንን መመርመር ያስፈልገናል። ናሽቪል እያለሁ በጣም የማረሳቸውን ዓመታት ነው ያሳለፍኩት። በከተማ ውስጥ ያሉ ትልልቅ ቸርች ያላቸው ፓስተሮች ሐሙስ ሐሙስ እንሰበሰባለን። አንድ ጥቁር ሰው ያለሁት አፍሪካዊ እኔ ብቻ ነኝ። እነሱ በሙሉ ቲፒካል ነጮች ናቸው። እንወያያለን አንዳችን ለአንዳችን እንጸልያለን። ከፕሮግራም በኋላ አንዱ ይነሳና ዛሬ የእኛ ቸርች ምሳ ትችላለች ይችላል፣ ሄደን የምንፈልግ የት እንብላ ዛሬ ሜክሲኮ ሬስቶራንት እንሂድ፣ እንሄዳለ። ዛሬ እንደዚህ ብቻ አይና ቤት እንሂድ፣ አንዱ ቸርች ይከፍላል። እሱ ብቻ አይደለም፣ ጊዜ ወስደን አብረን የምንጸልይበት ጊዜ አለን፣ ስለ መመኖቻችን በእውነት የነምላችሁ ሕያው እግዚአብሔር ምስክሬ ነው። በነዛ ባሳልፍኳቸው ዓመታት ከእነዚህ ፓስተሮች ጋር አንድም ቀን ስለ መንጋቸው ክፉ ነገር አውርተን አናውቅም። ከአበሻ ፓስተሮች ጋር ግን ተገናኙ፣ ይሄኛው እንደዚህ አይነት መመን ያኛው መጥቷል እንዲ አንተ ጋ እናንተ ጋ ነች እንዴ እንደዚህ አድርጎ እንደዚያ አድርጎ ይሄ የእረኛ ልብ አይደለም። ጉድ ነው አይደል? እውነት ነው፣ የአደባባይ ምስጢር ነው ማወራው። ስለዚህ በግላችን ከጠራን ጌታ ጋር ከትዳር አጋራችን ጋር አንድ እረኛ ቤቱ ሚስቱን አያከብርም ግን ሰዎችን የሚያከብር ከመሰለ አደገኛ ነው። አንድ እረኛ ለልጆቹ የተሰጠ ማንነት የለውም፣ ለሰው ልሰጥ ቢል አይሆንም አይሆንም። ትልቁ አገልግሎት የሚጀምረው ከራስ ቤት ነው። ሴትየዋ ያለችውን ሰምታችኋል አይደል? አገልጋዩ በጣም ናይስ ነው መድረክ ላይ። ለዚህች ሴት ምናለች? በቃ እኔ ከዚህ በኋላ አለች አልጋችንን እዚህ ያመጣለሁ አለች። ምክንያቱም ሁሌ ናይስ የምትሆነው እዚህ ከሆነ በቃ ኑሯችን እዚህ ያደርጋለሁ አለች። ቢጨንቃት ነው። ወገኖች ቤቴን ካልሰራው የሌላውን ቤት እሰራለሁ ማለት ግብዝነት ነው፣ ግብዝነት ነው። ዛሬ ብዙ የአገልጋይ ቤት ትዳሮች ተፈተዋል። እግዚአብሔር ግን በውጪ በማስመሰር ሲመላለሱ ያያል። ስለዚህ ቦተም ላይን እግዚአብሔር መታዘዝን እንድናውቅ የሚፈልገው መመኑ ብቻ ሳይሆን እኛም አገልጋዮች መታዘዝን ማወቅ መቻል አለብን። መታዘዝን ኦኬ ባለችው ደቂቃ ሁለተኛውን ተናግሬ እንጨርሳለን። ሁለተኛው ህብረትን ያለመተግበር ችግሮች ህብረትን ያለመተግበር ችግሮች። የመጀመሪያው ያለመታዘዝ ችግሮች ናቸው። ሁለተኛው ህብረትን። አማኝ የጋራ ህይወትን ሊካፈል ይገባዋል። ምክንያቱም የአካል ብልቶች ስለሆነ ዊ ብሪዝ ደ ሴም ስፒሪት ገላትያ ምዕራፍ ሁለት ቁጥር ዘጠኝ እንደዚህ ይላል። ገላትያ ምዕራፍ 2 ቁጥር 9 ደግሞ የተሰጠኝን ጸጋ አውቀው አእማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት የሄዱ ዘንድ ለኔና ለበርናባስ ቀኝ እጃቸውን ሰጡን ይላል። እንግሊዘኛው ቃል they gave the right hand of fellowship ይላል። እነ ጳውሎስ ወደ አሕዛብ ነው የተጠሩት፣ እነ ኬፋ ደግሞ ወደ አይሁድ ነው የተጠሩት። ስለዚህ ጳውሎስ በርናባስን ይዘው እነዛም ደግሞ እንደዚህ ይዘው፣ ነገር ግን ተደጋግፈው እጅ ተሰጣተው ሁለቱም ወደ ተጠሩበት ዓላማ ሄዱ። ህብረት ከማድረግ የሚከለክላቸው ምንም ነገር የለም ከመያያዝ ለአንድ መንግስት ከመስራት የሚከለክላቸው ምንም ነገር የለም። ዛሬ ለዚህ ነው ኪንግደም ኮንሴፕት የለንም። ሎካል ሜንታሊቲ ነው ያለን። በየቱም ስትሄዱ ሁሉም ስለ የራሱ አጥቢያ እንጂ ስለ ክርስቶስ፣ ስለ ዩኒቨርሳል ቸርች አናስብም። እኔ ሁል ጊዜ የምናገረው ምስክርነት አለ። አሁንም ብናገረው ጥሩ ነው። ጀርመን እያለን የኤርትራ ወገኖች አሉ። የራሳቸው ሎካል ቸርች አላቸው እና በጣም ህብረት አለን። በወር አንድ ጊዜ ጾምና ጸሎት አለን ከነሱ ጋር ምእመኑ ደግሞ በአንድ ላይ ይመጣና አብረን ጾም ጸሎት ይዘን እናሳልፋለን። በጣም ፋንታስቲክ የሆነ ጊዜ ነበረን በእውነት ያኔ እንደውም የፖለቲካው ሁኔታ በጣም ከባድ በነበረበት ጊዜ ነው። እኛ ግን ክርስቶስ አያይዞ ነው የነበረው። የነሱ አገልጋዮች መጥተው ያገለግላሉ እኛ ጋር። እኔ ደግሞ እሄድኩኝ አንድ ቸርች እዛ ውስጥ ፍራንክፈርት የነበረችው እኔም መመራት ቸርች ብቻ ነበረች። ይሄዳለሁ፣ አገለግላለሁ። በጣም ሃርሞናይዝ የሆነ ጉዞ ነበረን። አንድ ጊዜ ግን ከመካከላቸው አንድ ወንጌላዊ የተነሳና እሄዳለሁ፣ ይሄዳለሁ፣ ቸርች መክፈት አለብኝ አላቸው። በጣም የሚያምኑት እኛም ጋር መጥቶ የሚያገለግል እና በጣም አዘኑ። አካፈሉኝ አብረን ጸለይን። ይህን ነው ልነግራችሁ የምፈልገው። አሁን ምለውን እንደዚህ አደረጉ። ወንድማችን መሄድ ትፈልጋለህ? አዎ። እንግዲያው አሉት ጸልየን እንሸኝሃለን። ለስድስት ወር የቤት ኪራይ እንሰጥሃለን። ሰባት ሰዎች ከእኛ ይረዱኛል ምትላቸውን ምረጥ እንሰጥሃለን ሄደህ ባይሆንልህ ግን ቤት ነው ተመለሰህ መምጣት ትችላለህ አሉት። ሃው ኦነርዝ እንዲህ አይነ ነገር ሰምታችኋል? ከዛ በፊትም አልሰማሁ፣ ከዛም በኋላ አልሰማሁ። የክርስቶስ ልብ ሲኖረን እንዲህ ነው የምናደርገው እንኳን መርቀን ልንሸኝ ይቅርና ከላይ የሚባል ቤተ ክርስቲያን እዛ ከፍቷል እዛ የሚሄድ መርገምን ያመጣል እያለ እንፎክራለን። እንዲ ወገኖች ምንም ቢሆን እኮ በደሙ የታጠብን ሕዝቦች ነን። እንዲ እዛ ጋ ጋንንት ምናምን ጭራቅ ያለ አድርገን አና አንሳለው። እውነት ነው። መከፋፈሉ ትክክል አይደለም። አንድነታችን ኃይላችን ነው፣ ውበታችን ነው፣ ግርማችን ነው። ግን አንዳንድ ሰዎች የተለያየ አጀንዳ አላቸው ይሄዳሉ ግን ዊ ዶን ኪክ ዴም አውት በእርግጫ ብለን አናባረራቸውም የሚመለሱበትን አበኑ እንፈልግላቸዋለን ወንድሜ እህቴ እያንዳንዳችሁ በደንብ ስሙኝ አንዳችሁ መቀረታችሁ ይሄንን ጉባኤ ይጎዳል አይ እኔ ሄድኩ አልሄድኩ አንተ የከበርክ ሰው ነህ አንቺ የከበርሽ ሰው ነሽ አንቺን በማየታችን እንጽናናለን አንተን በማየታችን እንጽናናለን። ወገኖቼ this is the reality this is the fact ሰዎችን በማየት እንጽናናለን። ባለፈው ሳምንት እነዛ ወገኖች ሲመጡ እንዴት ደስ አለኝ! በጣም ሳያቸው። ሰዎችን ስናይ እንዲ ነው ደስ ይለናል። ለምን? በክርስቶስ ያለን መተሳሰር። ስለዚህ ወገኖቼ የአንድ አጥቢያ ቤተ ክርስቲያን ብርታትና እድገት መስፋትና መጠንከር፣ ማደግ፣ ስሙኝ ከተሰጡላት በጥለዋ ከተጠለሉት ልጆቿ የተነሳ መሆኑን ማወቅ አለብን። የዚች ቤተ ክርስቲያን እድገት፣ ስፋት፣ ጥንካሬ ከእኛ በዚህ ከተጠለልነው ልጆቿ የተነሳ ነው። ሌላ ከየትም አትፈልጉ። እኛ የመሰረት ነው መሰረት እኛ የኖርነው ኑሮ ሌሎች ሲመጡ በዛ ላይ እየተገነቡ ይሄዳሉ። ነው ሌላ ሰው መጥቶ እንዲገነባ ነው የምትፈልጉት? ቤተ ክርስቲያን ተገንብታለች። መሰረቱ ክርስቶስ ነው። በዛ ላይ እንገነባለን። በፍቅር እንገነባለን፣ በትህትና እንገነባለን፣ በመቀባበል እንገነባለን፣ ባለመለያየት እንገነባለን፣ በመከባበር እንገነባለን። በነዚህ አይነት ነገሮች እንገነባለን። ሰዎች ሲመጡ እንዲሁ ባንሰብክም እዚህ ቤት ለየት ያለ ነገር አለ። አቤት ስታምሩ! መልካችንን አይተው አይደለም፣ እኔ መላጣ አይተው ብታምሩ አይሉም። የሚሉት ግን ድርጊታችን ነው ነገራችን። ውይ ደስ ስትሉ ስትቀባበሉ ምናምን ስትሉ ነው የሚሉን። ሁለት ሺህ ሃያ አራት ወደዚህ የምንደርስበት ዓመት ያደርግልን። ስለዚህ ወገኖች ጌታችን ሊመጣ ቀኑ ቀርበዋል። አዎ ምንም ጥያቄ የለውም። ጌታ ስ ሊወስዳት የሚመጣት ቤተ ክርስቲያን ምን አይነት ልትሆን ይገባል? ቅድም አነበብኩ፣ ክብርት የሆነች ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ክብርት የሚለውም በእንግሊዘኛው ቃል ሳነበው ስፕሌንደር ይለዋል። ስፕሌንደር ማለት ምንድን ነው? ማግኒፊሰንት እንደ ስፕሌንድድ አፒራንስ ማለት ነው፣ ብሪሊየንስ ማለት ነው። ጎርጀስ እንላለን አይደለም። በዚህ ዘመን በተለይ ወጣቸው፣ ኦ ሺዝ ጎርጀስ ሺዝ ጎርጀስ እንላለን አይደል? ቤተ ክርስቲያን ጎርጀስ ናት፣ አትራክቲቭ ናት፣ ውበት ያላት ናት። ይህንን ግን ማድረግ የእኔና የእናንተ ኃላፊነት ነው።